ሰላም ሰላም ጤና ይስጥልኝ የተወደዳችሁ ህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የቻናል አማርኛና እንግሊዘኛ፣ ሌሎችንም ቋንቋዎች የምናስተምሩበት ቻናል ነው። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ፣ እንዲሁም ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ፣ አማርኛን ከመሰረቱ ከፊደላት ጀምረን አንድ ባንድ እያስረዳን ነው የምንገኘው። ስለዚህ እናንተም ፊደላትንና እንዲሁም ደግሞ ቃላትን ሌሎችንም ዓርፍተ ነገርን ማንበብና መጻፍ ለምትቸገሩ ሁሉ ከመሰረቱ ከመጀመሪያው ጀምረን የፊደላትን አንድነት እና ልዩነት እንዲሁም ደግሞ አንደኛ ከአራተኛ፣ ሶስተኛ ከስድስተኛ ብዙዎችን የሚያስቸግራቸው ፊደላት በመሆናቸው እነሱንም በደንብ ልዩነታቸውን አጣርተን የምንሄድ ነው የሚሆነው። ከዚህ በመቀጠል ደግሞ ዛሬ ደግሞ ለየት የሚያደርገው የአማረኛ አናባቢ ድምፆችን አብረን ነው የምናያቸው። እዚህ ጋር እንደምታዩት መጨረሻ ላይ የአፊደል የአማረኛ አናባቢ ድምፅ በመባል ይታወቃል። ስለዚህ ይህን አናባቢ ድምፅም እንዴት አናባቢ ሆኖ መቀጠል እንደሚችል እና እንዴት በፊደላት እና በቃላት ደረጃ እየገባ እንደሚያናብብ አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው አብራችሁን ቆዩ። በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ ጋር በማስቀመጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው ዘወትር ከሰኞ እስከ ከጠዋቱ አስራ ሁለት ሰዓት በኢትዮጵያ እስከ ሌሊቱ ስድስት ሰዓት በኦንላይን እያስተማርና ነው የምንገኘው። እናንተም ትምህርታችሁን በኦንላይን መከታተል ትችላላችሁ። በአጭር ጊዜ ብቻ አቀላጥፋችሁን እንድጽፉ እንድታነቡ እናደርጋለን። አብራችሁን እስከ መጨረሻው ቆዩ። እዚህ ጋር በሙሉ የምታዩቸው የሃ ቤተሰቦች ናቸው። የሃ ቤተሰቦች። እስከዚህ የምታዩቸው በሙሉ ባለ አንድ እግር ፊደሎች ናቸው። ባለ አንድ እግር ፊደሎች የራሳቸውን የጋራ ባህሪ ያላቸው፣ ነገር ግን እዚህ ጋር ሁለቱ ነና ኘ ነና ኘ የራሳቸው የጋራ ባህሪ ሲኖራቸው ሃ ደግሞ የራሱን የጋራ ከሌሎች ጋር የጋራ ባህሪ ይኖረዋል ማለት ነው። ይሄ ብዙሃን ውሃ ተብሎ ይጠራል። ሶስት የሀዘሮች አሉ። ሶስት የሃዘሮች ይኖራሉ። እነሱም ሀሌተሀ ሀመሩሃና ብዙሃን ውሃ። እነዚህ ሞግሸ ፊደላት ተብሎ የሚጠሩት አሁን የጠራሁላችሁ በሙሉ ሀሌተሀ ሀመሩሃና ብዙሃን ውሃ ሞግሸ ፊደላት ተብሎ ይጠራሉ። እንዲሁም ሌሎችም ደግሞ ሰ ንጉሱ ሰና ሰአቱ ሳለ፣ እንዲሁም ጸሎት ውሰና ጸ የሚባለው ፀሐይ ጻለ፣ እንዲሁም ደግሞ አልፋው አ እና አይኑ አይ የሚባሉ አሉ ማለት ነው። እነሱንም በሂደት የምናገኛቸው ይሆናል። እነዚህ ሞክሸ ፊደላት ተብሎ የሚጠሩ ነገር ግን ከነዚህ ሞክሸ ፊደላት መካከል የሃ ሶስተኛውን ሃ ነው ዛሬ የምንማረው ብዙሃኑ ሃ ተብሎ ይጠራል። ይሄ ሌሎች ደግሞ የምታዩቸው ነኝ እና አ አ ማለት ደግሞ እዚህ ጋር የምታዩት የመጨረሻ አ ፊደል ነው። ይሄ አ ፊደል ማለት የአማርኛ አናባቢ ድምጽ ተብሎ የሚጠራው ነው። በእንግሊዝኛ ቫውል ሌተር ተብሎ የሚጠራው፣ በአማርኛ ደግሞ አናባቢ ድምጽ ተብሎ የሚጠራው ማለት ነው። በተለይ በተለይ ልዩ ትኩረት ማድረግ ያለባቸው እዚህ ጋር የአማርኛ አናባቢ ድምጾችን ካወቃችሁ እና እንዲሁም አንደኛን ከአራተኛ ሶስተኛን ከስድስተኛ መለየት ከቻላችሁ ከዚህ በኋላ ምንም አይነት የማንበብ ተጽዕኖ አይኖርባችሁ ማለት ነው። ማንበብ ትችላላችሁ፣ መጻፍ ትችላላችሁ ማለት ነው። በተለይ እዚህ ጋር አናባቢ ድምጾች ምን እንደሚመስሉ ረጋ ብላችሁ እስከ መጨረሻው መከታተላችሁን አትዘንጉ። አሁን ከመጀመሪያው ስንጀምር እዚህ ጋር እንደምታዩት የመጀመሪያው ሀ ተብሎ ይጠራል። ሀ ይሄ ሃ ሲጻፍ እንዴት እንጽፈዋለን? የብዙዎች ችግር ነው። አሁን እዚህ ጋር የምናየው አጸጻፉንም እንዲሁም ደግሞ ድምጹ ምን እንደሚመስል ያላቸው ልዩነት ምን እንደሚመስል አብረን ነው ምናየው። ስለዚህ ይሄ ሃ ስንጽፈው መጀመሪያ ምን እናረጋለን? ቋሚ እናረጋለን። ከዛ አግዳሚ እናረጋለን። ከዛ ቋሚ ያደረግነ ልክ እንደዚህ ካደረግነ በኋላ ምንድን ነው የምናደርግባት? ከዚህ ጋር በግራ በኩል ከላይም ሳንወጣ ከታችም ሳንወርድ፣ በግራ በኩል እንደዛ አይነት ቅጥያ ስንጨምርባት ይቺ ፊደል ማን ተብላ ትጠራለች? ሃ ብዙሃን ውሃ ተብላ ትጠራለች ማለት ነው። ሌሎችንም በዚህ መሰረት መጻፍ ነው የሚጠበቅብን። ነገር ግን ልዩነትን ሊያመጣ የሚችለው በቅጥያው ነው እንጂ ሁሉም ከመጀመሪያው እስከ መጨረሻው ይቺን ከጻፍነው ነው በኋላ ሁለተኛ ከተባላችሁ እዚህ ጋር ቅጥያ መጻፍ ነው ኮ እናደርጋታለን። ሶስተኛ ከተባላችሁ እዚች ጋር ሸፋፋ ማድረግ ነው ሂ ትሆናለች። አራተኛ ከተባላችሁ እዚህ ጋር ወደ ቀኝ ማዞር ነው ሃ ለእንጠራታለን። ከመጀመሪያው ጋር በድምጽ ተመሳሳይ ነው። አምስተኛ ከተባላችሁ እዚህ ጋር ቀለበት መጨመር ነው፣ ሄ ብለን እንጠራታለን። ስድስተኛ ህ ከተባለች ደግሞ ለየት የሚያደርጋት ሌሎች ቀጥ ያሉ ሲሆኑ ካናታቸው ላይ እቺ ግን ስድስተኛዋ አደፋ ትላለች ማለት ነው። ህ ብለን እንጠራታለን። ሰባተኛ ከተባላችሁ ደግሞ እዚህ ጋር ወደዚህ ያዙራችሁ፣ እንደዚህ አይነት ቀለበት ስጨምሩበት ሆ የሚለውን ይሰጠናል ማለት ነው። ስለዚህ በቀላሉ እንደዚህ አድርገን መጻፍ እንችላለን። ስለዚህ ወደ መጀመሪያው ሲሄድ ሀ ማለት ይሄ ነው። ሁለተኛ ሁ ሶስተኛ ሂ፣ አራተኛ ሃ፣ አምስተኛ ሄ፣ ስድስተኛ ህ፣ ሰባተኛ ሆ። የመጨረሻ ኋ ስምንተኛ ወይም ዲቃላ ሆያ ተብሎ የሚጠራው ደግሞ ኋ ብለን እንጠራዋለን። ኋ። ኦኬ። ከዚህ በመቀጠል የምናገኘው ፊደል ደግሞ ነ ተብሎ ይጠራል። ነ እቺ ነ ማለት ቅድም ሃን ስጽፍ እንዳሳየዋችሁ ስንጽፍ እንዴት አድርገን ነው የምንጽፋት? መጀመሪያ ከዚች ጋር ቋሚ አግዳሚ ቋሚ በቃ ነ ማለት ይቺ ነች ነ። እንደዚህ እንጽፋታለን። ሁለተኛ ኑ ከተባላቸው እዚህ ጋር ቅጥያ መጨመር ነው። ሶስተኛ ኒ ከተባላቸው እዚች ጋር ሸፋፋ ማድረግ ነው። አራተኛ ና ከተባላቸው እዚህ ካናት ዋለ ነው ወደ ግራም ወደ ቀኝ ማዞራት ማለት ነው። ና አምስተኛ ኔ ከተባላቸው እዚች ጋር ቀለበት መጨመር ነው። ስድስተኛ ን ከተባላችሁ እንደዚች አዙራችሁ ሶስት ቁጥር ማስመሰል ነው። ሰባተኛ ኖ ከተባላችሁ እንደዚች አድርጋችሁ ቀለበት ትጨምራላችሁ። የመጨረሻዋ ኗ ከተባላችሁ አራተኛ ና ከጻፋችሁ በኋላ እዚህ ጋር እንደዚህ አግዳሚ ስትጨምሩባት ኗ የሚል ፊደል ይሰጠናል ማለት ነው። በዚህ መሰረት እንደዚ አድርገን መጻፍ እንችላለን። ስለዚህ የመጀመሪያው ነ ካልነ እዚህ ጋር ይሄን ይመስላል። ሁለተኛ ኑ ካልነ በቀኝ በኩል ቅጥያ ያለው ሶስተኛ ኒ ካልነ ሸፋፋ ያላት ፊደልና አምስተኛ ና ማለት አራተኛ ና ካልነ አፋችን የሚያስከፍት ካናቱ ላይ ወደ ቀኝ ዞረ ማለት ነው። ይሄኛው ሶስተኛ ከታች ሲዞር ይሄ ከላይ ነው የሚዞረው። ስለዚህ የሶስተኛው ከታች ነው ወግሮ ወደ ቀኝ ዞረው አይደለ? ይሄኛው ደግሞ አራተኛው ከላይ ካናቱ ላይ ወደ ቀኝ ይዞራል። እሱም ና ተብሎ ይጠራል። አምስተኛ ኔ ማለት ቀለበት ያላት ፊደል ነች። ኤ የሚል ድምጽ ካላቸው አብዛኞቹ ቀለበት ካላቸው። ይቺ ሶስት ቁጥር የምትመስለዋ ስድስተኛ ደግሞ ን ብለን እንጠራታለን። የመጨረሻዋ ኖ የምትባለዋ አራተኛዋን ከጻፍነው ነው በኋላ ከአናቷ ላይ ቀለበት ሲጨምርባት ምን ትሆናለች? ኖ። እንዲሁም ስምንተኛዋ ፊደል ወይም ይቃላ ደግሞ ልክ እንደ አራተኛ ከጻፍነው በኋላ ከታች አግዳሚ ስንጨምርባት ኗ የሚል ድምጽ ይሰጠናል ማለት ነው። ነዋ የሚል ድምጽ ይሰጠናል። እናንተ አብራችሁ እኔ የምለውን ነገር እየቆጠራችሁ በድምጽም እንዲሁም እየጻፋችሁ ተከተሉኝ። እሺ የበለጠ ግልጽ የሚሆንላችሁ እኔ ስጠራው አብራችሁ በመጥራትና እንዲሁም ደግሞ አጽጻፉንም እያያችሁ በመጻፍ ነው የበለጠ ግልጽ ሊሆንላችሁ የሚችለው ማለት ነው። አሁን ወደ ኛ የፊደል ነው የሚሄደው። ኛ ፊደል ኛ ፊደል ደግሞ መጀመሪያ እንዴት ነው የምንጽፈው? መጀመሪያ ነን እንጽፋለን። እዩት፣ ቋሚ አግዳሚ ቋሚ። አሁን እቺ ማን ሆነች? ነ ሆነች አይደለም ከዛ ዝች ላይ እንደዚህ አይነት አግዳሚ ስንጨምርባት ይቺ ተብላ ትጠራለች። ከዛ ሁለተኛውን እዚጋ ቅጥያ ስጨምሩበት ይሆናል ማለት ነው። ሶስተኛዋ ዝች ጋር ሸፋፋ ስታደርጉባት ኝ፣ ኝ ከስድስተኛዋ ጋ ተመሳሳይ ነው። አራተኛው ኛ ደግሞ እንዴት ነው የሚሆነው? መጀመሪያ ይችኛዋን ወደዚህ እናዞራለን፣ ወደዚህና ከዛ ቋሚ አግዳሚ እንጨምራለን። ይቺ ኛ ተብላ ትጠራለች። አምስተኛዋ ኝ የምትሆነው ደግሞ ቀለበት እናደርግባታለን ስድስተኛ ኚ ከተባላችሁ እንደ ሶስት ቁጥር መጀመሪያ እንደዚህ ታዞራላችሁ፣ እዚች ጋር ቋሚ አግዳሚ ትጨምራላችሁ። ስድስተኛ ኚ ትሆናለች። ሰባተኛዋ ኞ ምትሆነው ደግሞ መጀመሪያ እንደ አራተኛዋ ከጻፍነው በኋላ ከናቷ ላይ ቀለበት፣ እዛ ቋሚ አግዳሚ ስንጨምርባት ኞ ትሆናለች። እንዲሁም ስምንተኛዋ ደግሞ ልክ አራተኛዋን ከጻፍነው በኋላ እዚጋ አግዳሚ ስንጨምርባት ማን ትሆናለች? ኞዋ ትሆናለች ማለት ነው። በዚህ መሰረት እየጻፍነ እንዲሁም እያነበብነ መለማመድ ይቻላል፣ በቀላሉ ማለት ነው። ስለዚህ እቺ የመጀመሪያዋ ኛ ኝ የመጨረሻዋ እንላታለን። ከዚህ ጋር ልብ በሉ፣ የመጀመሪያዋ ኝ ፊደልና አምስተኛዋ ኝ ፊደል በስም ተመሳሳይ ናቸው። ሶስተኛዋ እኚ እና ስድስተኛዋ ኝ በምን ተመሳሳይ ናቸው? በድምጽ ተመሳሳይ ናቸው። ምክንያቱም የመጀመሪያው ኝ ካልነ፣ አምስተኛውንም ኝ እንላለን። ሶስተኛ ኝ ካልነ፣ ስድስተኛውንም ኝ እንላለን። እነዚህ በቅርጽ የተለያዩ ቢሆኑም ነገር ግን በድምጽ ተመሳሳይ ናቸው። ስለዚህ ሁለቱንም በአንድ ቦታ መጠቀም ይቻላል ማለት ነው። መጠቀም ይቻላል። ኦኬ። ከዚህ ቀጥሎ የምናገኘው በጣም አስፈላጊውና የሁሉም ፊደል መሰረት የሆነውን አናባቢ ድምፅ ነው። እንደምታዩት እዚህ ጋር አሁን የምናገኘው ለሁሉም ፊደላት መሰረት የሆነውን አናባቢ ድምጽ ይህንን አናባቢ ድምጽ ማንበብና መጻፍ ከቻልነ እንዲሁም በአእምሯችን በደንብ ከያዝ ነው ምንም አይነት ፊደል ቃላት፣ ማንበብ ሌሎችንም አያስቸግረንም። ስለዚህ በደንብ ትኩረት ማድረግ ያለባቸው እዚጋ ነው። እነዚህ ፊደሎች እንደምታዩቸው ሰባት ከስምንተኛው ፊደል ጋር ስምንት ቤተሰብ ያለው ፊደል ነው። እንደምታዩት እዚህ ጋር ስምንት ቤተሰብ አለው ይህ ፊደል ስለዚህ በአናባቢ ድምጽ ጊዜ መጀመሪያ ቀድሞ የሚመጣው የትኛው ነው? እ ብለን ነው የምንጀምር። በአናባቢ ድምጽ ጊዜ መጀመሪያ ቀድመን የምንጠራው እ የሚለውን ፊደል ነው። ለምን? ይሄኛው አ የሚለው ፊደል ከአራተኛው ጋር አ ተመሳሳይ ስለሆነ አንዱን እንወስዳለን፣ የመጀመሪያውን ወይ አራተኛውን እንወስዳለን። ስለዚህ በብዛት የምንወስዶ አራተኛውን ስለሆነ ይሄኛውን እንተውና የመጀመሪያውን እንተውና ይሄኛው የመጀመሪያው አ የሚለውን በማን እንተካዋለን? እ በሚለው ፊደል በዚህ እንተካዋለን። በመጨረሻው ማለት ነው። ስለዚህ ይህ የመጀመሪያ አናባቢ ድምፅ እንዴት ሊሆን ይችላል ካላችሁ፣ ከሃና ከአ ከራሱ በስተቀር ያሉ ፊደላትን ይህንን እ የሚለውን ድምጽ አስገብታችሁ ስጠሯቸው በሙሉ የጋራ ድምጽ ያወጣሉ ማለት ነው። ስለዚህ ከመጀመሪያው ጀምረን ብንመጣ ለ ሰ ረ ያልና ብንሄድ በሙሉ የሚል ድምጽ አላቸው። ስለዚህ የሚለው ድምጽ የአንደኛ ፊደሎች አናባቢ ድምጽ ተብሎ ይጠራል። ያንደኛ ፊደሎች አናባቢ ድምፅ ተብሎ ይጠራል። ማን አ የሚለው ድምጽ ማለት ነው። ሌሎቹ በቅደም ተከተል ነው። ይህንን በአንደኛን ተካው ብያቸዋለሁ። ከዛ ሁለተኞ ስትሄዱ ኡ የሚል ድምጽ ይኖራቸዋል። ኡ ከዚህ ጋር ራሱ ብታዩት ሁ፣ ኑ፣ ኑ፣ ሉ፣ ሙ፣ ሱ እያልን ብንሄድ በሙሉ ነው ድምጽ ነው የሚኖራቸው ኡ የሚል ድምጽ ነው የሚኖራቸው። ስለዚህ ይሄኛው የሁለተኛ አናባቢ ድምጽ ተብሎ ይጠራል። ማን ኡ የሚለው ድምጽ ማለት ነው። ኡ የሚለው ለሁለተኞች አናባቢ ድምፅ ተብሎ ይጠራል። ይሄኛው ኡ ለሶስተኞች ደግሞ ሸፋፋ ላላቸው በሙሉ እዚህ ጋር እንደምትያቸው እነዚህ እነዚህ እነዚህ በሙሉ ሸፋፋ አላቸው፣ አይደለ? ሁሉም ሸፋፋ አላቸው። እነዚህም እያቸው። ልክ ይቺኛዋ ኢ ሸፋፋ እንዳላት ሁሉ ሶስተኛ ፊደሎች በሙሉ ሸፋፋ አላቸው። እነዚህ ሸፋፋ ያላቸው ፊደላት ደግሞ ማን ተብለው ይጠራሉ? ኢ የሚል ድምፅ ነው የሚኖራቸው ኢ ልብ በሉ ከሃ ጀምረን ብንመጣ ሂ ሊ ሚ ሲ ሪ ሲ ሂ ያልነሴድ በሙሉ ኢ የሚል ድምጽ ይኖራቸዋል። ስለዚህ አናባቢ ድምጻቸው ማን ነው? የአ ፊደል ሶስተኛው ኢ ማለት ነው፣ ይሄ ማለት ነው። ከዚህ በመቀጠል አራተኛው አ ማለት የሁሉም የአራተኛ ድምጾች አናባቢ ነው። አፍን ከፍተን የምንጠራው ማለት ነው። ሃ ላ ማ ሳ ራ ሳ ሻ ስንል በሙሉ አ የሚል ድምጽ ይኖራል። ከዚህ ጋር እንደምታዩት ሀ ና ኛ አ ስንል ምን አይነት ድምጽ ነው የምናገኘው? አፍ የሚያስከፍት አ የሚል ድምጽ ማለት ነው። ስለዚህ የአራተኛ አናባቢ ድምጾች ወይም መጠሪያቸው ማነው? አ የሚለው ነው ማለት ነው። አ፣ አምስተኛ ኤ፣ ሁሉም ቀለበት አላቸው። ይችኛዋ ኤ የምትባለዋ ፊደል ቀለበት እንዳላት ሁሉ ሁሉም አምስተኛ ፊደልም ቀለበት ይኖራቸዋል። ስለዚህ ሄ ሌ ሜ ሴ ሬ እያልን እስከ ፔድ ድረስ ከምሄድ ኤ ኤ ኤ ሚል ድምጽ ካላቸው እነዚህ ምንድን ናቸው? አምስተኛ ድምጾች ናቸው። የአምስተኛ አናባቢ ድምጽ ደግሞ ይቺ ቀለበት ያላት ፊደል ኤ የምትባለው ማለት ነው። ከዚህ በመቀጠል ስድስተኛው ደግሞ እ የሚባልና ወደ ውስጥ የሚጠራ ድምጽ ነው። ለሁሉም ፊደላት እ የሚል ድምጽ አለው። ለምሳሌ ህ፣ ል፣ ም፣ ስ፣ ር እ የሚል ድምጽ የተገኘው ከየትኛው ነው? ከዚህ አናባቢ ድምጽ ነው ማለት ነው። ስለዚህ ይሄኛው የስድስተኛ አናባቢ ድምጽ እ ተብሎ ይጠራል ማለት ነው። ሌላው የመጨረሻው ደግሞ ኦ ኦ ኦ ደግሞ ምን አይነት ድምጽ ነው ያለው? ለሁሉም ኦ የሚል ድምጽ ስታስገቡበት ሆ፣ ሎ፣ ሞ፣ ሶ፣ ሮ ሶ ስንል በሙሉ እሂ ኦ የሚለው ድምጽ ከሁሉም ላይ ይኖራል። ለምን? ለሁሉም ሰባተኛ ድምጾች አናባቢ የሆነው ኦ ድምጽ ስለሆነ ማለት ነው። ኦ ስለዚህ፣ በዚህ መሰረት ከ እስከ ኦ ወይም ከአንደኛ እስከ ሰባተኛ ያሉ ድምጾችን በነዚህ አናባቢ ድምጾች መሰረት መለየት ይቻላል። እዚህ ጋር በጣም የሚያስፈልገንና ትልቁ አስተዋጽኦ ያለው ምንድን ነው? አንደኛን ከአራተኛ ለመለየት፣ ሶስተኛን ከስድስተኛ ለመለየት እነዚህን አናባቢ ድምጽ መጠቀም ግዴታ ነው ማለት ነው። በእነዚህ አናባቢ ድምጾች መሰረት አንደኛ ከአራተኛ ልዩነቱን ማወቅ ይቻላል። ሶስተኛን ከስድስተኛ ማወቅ ይቻላል። ለምሳሌ እንሂድ። አንደኛ ፊደሎች እ የሚል ድምጽ ነው ያላቸው ብለናል። ስለዚህ እዚህ ጋር ነ፣ ኘ፣ ሀ፣ ወ፣ ዘ፣ ዠ እያነካሄድነ እ የሚል ድምጽ ካገኘና አራተኛ ደግሞ አ ነው ማለት ነው። ስለዚህ እና አ ልዩነቱን እዩት። ነ፣ ና፣ ነ፣ ና፣ ኘ፣ ኛ፣ ለ፣ ላ፣ መ፣ ማ፣ ሰ፣ ሳ ካልነ ሁለቱ የተለያየ ድምፅ ነው። አሁን እነዚህን ሁለቱን ፊደሎች ስጠራ ገባ ገባ ወጣ ያለ ድምፅ ነው የሚኖረው። ስለዚህ አንድ ድምፅ ከሆኑ ግን ተመሳሳይ ወጥ ድምፅ ነው የሚኖራቸው። ነገር ግን የተለያዩ መሆናቸው የምታዩት ፊደሎቹ ሲጠሩ፣ አራተኛ ከአንደኛ ሲጠሩ ገባ ገባና ወጣ ያለ ድምፅ ነው የሚኖረው። ስለዚህ ሁለቱ አንደኛና አራተኛ ድምፅ የተለያየ ነው ማለት ነው። እንዲሁም ሶስተኛና ስድስተኛንም ስታዩ ሶስተኛ ኢ የሚል ድምፅ ነው ያላቸው ሂ ሊ ሚ ሲ ሪ ሲ እያልነው የምንጠራቸው። እንዲሁም ስድስተኛ ከሆነ ግን እ ነው ህ ል ም ስ ምክንያቱም ሶስተኛዋ ጠበቅ ተብላ ኢጂ የሚል ድምጽ ሲኖራት ስድስተኞቹ ደግሞ እ የሚል ለቀቅ ያለ ድምጽ ነው የሚኖራቸው ማለት ነው። በዚህ መሰረት እናንተ በመለማመድ የበለጠ አጉልታችሁ ማየት ይቻላል። የበለጠ ለማየት ደግሞ በቃል ደረጃ የምናይ ነው የሚሆነው። ዛሬ ፊደላትን እያየ ነው ክፍል አራትን ቀጣይ ክፍል አምስት ፊደላትን እንቀጥላለን። ፊደላትን እንደጨረስነ በቃል ደረጃ ደግሞ አናባቢ ድምጾች ምን ያህል አስተዋጽኦ ይኖራቸዋል? እንዴትስ መለየት እንችላለን? ቃላት ስንጽፍ አንደኛን ከአራተኛ፣ ሶስተኛን ከስድስተኛ ማወቅ አንችልም ብላችሁ ለምትጨነቁ ሁሉ በቀጣይ ቪዲዮ በደንብ አብራርቼ የምሰራላችሁ ነው የሚሆነው። እናንተ ይህ ቪዲዮ እንደደረሳችሁ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ የዘወትር መልክቴ ነው። አሁን ከዚህ ጋር እናበቃለን። በሌላ ክላስ እስከምንገናኝ እናንተ ላይክ እና ሸር እያደረጋችሁ ለሌሎች ማዳረሳችሁን አትዘንጉ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ቀለል ባለ ሁኔታ በአጭር ጊዜ ብቻ አማርኛን ከመሰረቱ እስከ ማንኛውም ደረጃ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ማንበብና መጻፍ ለተቸገራችሁ ጸሎት ማድረግ ለተቸገራችሁ እንዲሁም ደግሞ ቁርኣን መቅራት ሊሆን ይችላል። ረጃጅም ጽሁፎችን ማንበብና መጻፍ፣ ለጓደኞቻችሁ ቴክስት መጻፍ ሊሆን ይችላል። ለእነዚህ ሁሉ መፍትሄው እኛ ጋር ነው። ደውሉልን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።